በሄለን ቱብ ተከታታዮች ጽናት ድራማን ክፍል 92 እንጂ ላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አሁን ደግሞ ኪሩቤን ለጽናት ጋር አንቺን እኮ ነው መጠበቅ አላት። እሷ ደግሞ ምን ነው ለምን ፈለከኝ አለችው። ምን ማለት ነው ምግብ አቅርቦም ለምን ፈለከኝ ማለት ምን ነው ያላቀረብኩልህ፣ የጎደለ ነገር አለ አለችው ጽናት። እሱ ደግሞ ኧረ የለም፣ ግን ከመቼ ጀምሮ ነው ግን ከመቼ ጀምሮ ነው ምግብ አቅርበሽ አንቺ እዚህ መቀመጥ የጀመርሽው አላት ኪሩቤል። እሷ ደግሞ አንዳንዴ እኮ ሁሉም ነገር ከአቅም በላይ ሁሉም ነገር ከአቅም በላይ ሲሆን በዚህ ማድረግ አይቀርም አለችው እሱ ደግሞ ምን ማለት ነው አላት በጋሽድ እንዳይቀዘቅዝ ድና ብላ አለችው ከመቼ ጀምሮን ብቻዬን በልቼ አውቀው አለ አሁን እኮ የሚበላ ሰው አለ ብቻህን አይደለም በቃ ሄድና ከእሷ ጋር ብላ ምን ማለት ነው እዚ ማንም ቢኖር እኮ እኔ ከአንቺ ጋር መብላት የምፈልገው ኬራ ግን እውነት ግን ነው የምትለኝን ነገር እንዳደርግ ነው የምጠብቀው አለችው እሱ ደግሞ አዎ ፍቅር ከልቤ ነው አለ በአንዴ ባህርሽ ተቀይረሽ ማላቅሽ ሱስ እኮ የምላድርግሽ እና እንደዚህ እንደዚህ እንዲሆን ምን እንዳደረገችኝ ሳታውቀው አልቀረህም እያለች ያለችውን ህጽናት ላይ ኪሩቤል ማለት ነው። እሱ ደግሞ ግን አሁን የቤቴ መምጣት እኛ መሀል ይህን ያህል ችግር መፍጠር ነበረበት እያላት ነው። እሷ ደግሞ ኧረ እና ማን ቢመጣ ነው እኛ መሀል ችግር የሚፈጠረው ትለዋለች ማለት ነው። እሱ ደግሞ ጽናት አንድ ነገር ልንገርሽ አንች፣ ነሽ የእሷን መምጣት ይህን ያህል ቦታ ሰተሽው፣ መሀላችን ችግር ይህን ያህል ችግር እንዲፈጠር እያደረግሽ ያለሽው አንቺ ነሽ እያላት ነው። ጽናትዬን ማለት ነው። እሷ ደግሞ ይሄ ደግሞ ልክ አይደለም እያላት ነው። በቃ በቃ ምን ግሽ ብሆን ምኮ እኔ ምኮ ራሴን መላስነካ የሆነ ደንበራ አለይ ያለች ነው ጽናት። እሱ ደግሞ እና ቆይ እኔ ሶልጄ ነው ከዚ ሁሉ ውስጥ ጉድ የገበው አላት። እሷ ደግሞ እና አንተኮ እሷን አለመረዳት ትችል ነበር አለችው። እሱ ደግሞ ምንም ቢሆንም እኮ እሷ የክፋትን ያህል ምንም ያህል እኮ የክፋትን ያህል እሷ የክፋትን ያህል ጽግ ብታሳየንም እኮ እናቷ ታዛዝናለች ለእናቷ ብዬ ነው እያለ ነው። ኪሩ ቤት አስቢ ውስኪ አስቢ ውስኪ፣ አንድ እናት ተንበርክካ እየለመነች ምን ማድረግ ነበረብኝ እያላት ነው። እሷ ደግሞ በቃ በቃ ስለወሰንከው ነገር ላይ አሁን አስተያየት እንድሰጥ አጠይቀኝ መጀመሪያ ነው ነበር እንጂ አሁን ካደረግከው በኋላ አሁን አስተያየት እንድሰጠኝ እንድሰጥ እንትና ትበል አጠበቅ እያለችው ነው ፅናት። እሱ ደግሞ እኔንም ትንሽ ለመረዳት ሞክሪያ እያላት ነው። እሺ በቃ እኔ አንተንም ለመረዳት እኔንም ተረዳኝ፣ አንተን እንደምረዳ አንተ ደግሞ የኔ ችግር ተረዳ እያለች ነው ጽናትዬ፣ ማለት ነው። እሱ ደግሞ እኔ ደስተኛ ያልሆንኩትን ደስተኛ ሁኝ አትበለኝ እያለችው ነው። እሱ ደግሞ ጽናቴ በቃ ኪራ ለህልም ግፍ አለው ግባህና ብላ ትታው ሄደሽ ማለት ነው። እሱ ደግሞ ያው አንቺ ጋር ካልበላሁኝ እያለ ነው። ስናት ደግሞ ያው እንግዲህ በቤት ተናደለ እና ኔ ምን ላድርግ እያለ ነው። ተነስቶ ደግሞ እሱም ወደ ላይ ወጣ ምግቡን ትቶት ማለት ነው። እሷ ምግቡን አቅርባ ኮበልለይ። አሁን ደግሞ እዚጋ ሰናይት እየመጣች ነው ማለት ነው። እዛ ስልኮን አውጥታ ልደውል ነው ማለት ነው። ሄለ ማለች። እንዴት ነህ አለች ደህና ነኝ ኮሰረቴ፣ ደህና ነኝ ኮሰረቴ። እንዴት ነሽ አላት። አንተ አሁንም ያ ኮሰረት አለቀቀም እያለችውን፣ አሁን ደግሞ በፈገግታ እያወራች ነው ማለት ነው። ክብሮ ምን ሰኒ ደግሞ ማለት ነው። እንዴት የለቀኝን እንዴ አለ። አንቺን እኮ የማስታውስ በዚህ ነው አላት። ምልህ ግን አለች። አንቺን ምትይው አላት። መቼ ነው የምትመጣው? ሳምንት አለፈ እኮ አለችው። እንዴ አለ፣ እዚህ እኮ የሚያውቁኝ ሰዎች አንዴ እኔ ጋር ሳትመጣ አንዴ እሷ ጋር ሳትመጣ እያሉ አዛ አደረጉኝ አለ። እንዴ ማን ናቸው አለ። ችግር የለውም ማለት እሺ፣ የሆነ ጊዜ አምጥቼ አሳይሻለሁ እንጂማ እንደዚህ ነግሬ እንድታውቅ ያላደርግሽም ማለት ዛሬ፣ ሰው እኮ ዘመድ ብዙ ነው ይባላል። እና ዘዋሪ ነህ እያልሽኝ ነው አለ። አዎ በትንሹ ተመልሷል አለች። ለማንኛውም አዲስ አበባ እየመጣው ነው አለ። መቼ? ዛሬ። እሺ። እና በቃ በደስታ እየዘለች ነው አይደል? አላት። አረ አይደለም አለች። እንዴ፣ ለምንድን ነው የምዘለው? እንዴ ደግሞ ተሰብረሽ አንጂ ማሸቱ እንዳይተርፈኝ አለ። ወረኛ አልቀረብም አለችው። በቃ ስደርስ እንገናኛለን ቻው አላት። እሺ በቃ ቻው አለች። ደስ ብሏታል። በነገራችን ላይ ደስ ብሏት አሁን ክብሮ ሊመጣ ነው ስራ ጀመቀ። ከክብሩም ጋር ብሆን አይሻላኝም? ደግሞ አለቃዬ፣ በቃ ታምሜ ያለው ብለዋለሁ። እንደዛ ይሻላል አለ። አሁን አለቃ ዋጋ ደውል ታምሜ ያለው ብላ ክብሮ ምን ለመቀበል ማለት ነው? ሰናይት ምትበል ሄሎ፣ አለቃ አለ። አለቃዬ፣ ብታይ ጠዋት ሳውር ሶስት ንፋስ መጣ ይመሰለኝ ጎኔን ወጋት ተንቀጽፍ አድርጎ ይዞኛል አለች ምን አልከኝ አለቃለች ምን አልከኝ አለቃለች እሷ ያው ልቀር ነው የፈለገችው አዎ እሱም አለቀር ነው ላሳውቅ ብዬ ነው አለች ያው ደስ ብሏት እሺ አለቃ እያለች ነው እንግዲህ ክብሮ ምን ለመቀበር ምናልባት መገኛ እንዳይሆን ጸበል ግቢለኛ እንዴ ሆ በቃ አሁን ክብሮ ሜጋ ልሄድ ግን ደግሞ ቤቴን አላጸዳሁትም አለች አሁን ክብሮም ስለሚመጣ ስለሆነ ተፍ ተፍ እያለች ነው ሰናይት። ደግሞ በበኩሏ ማለት ነው ያው እንግዲህ የክብሮም እና የሰናይት ፍቅር ደግሞ በጣም ደስ ይላል። በነገራችን ላይ በጣም ነው ደስ የሚለው ልክ እንደ ምሮና እንደ ናሁን ማለት ነው የክሩቤልና የጽናት ነው ትንሽ እየረበሸ ያለው እንትናቸው፣ ቤታቸው አንዴ ፍቅራ እንዴ ጸብ እየሆነ በክሩቤል ምክንያት ማለት ነው። ጽናት እየተጎዳሽ ነው። ቤቶች እንዴት ዋላችሁ? እያለ መጣ ማለት ነው። ክብሮም ነዛ፣ ይች ቁጭ ብላ ደግሞ ጨርቅ ትበላለች ማለት ነው። ቤት እሱ ደግሞ ቤት ተሳስች መሆን አለበት አለ። ይህ ማንን ቤት ቢፈልግ ነው አለችው። አንቺ እዚህ ቤት እንዴት ልመጪ ይቻልሽ? አላት ኪራ። ኪራና ይዞኝ የመጣ እንዴ የኪራ እዚህ ኪራ ቤት ውስጥ አንቺ እንዴት ልገብ ይቻልሽ? አላት ክብሮ ማለት ነው። አዎ ኪሩቤል ነው ያመጣኝ አለች። አንቺ ያምሻል እንዴ አንቺ ቤት አይደለሽም አላት። ያምሻናት በለኝ እኔ ጤነኛ ነኝ አለች። ለነገሩ ተይው አንቺ አልሽም ያምሽ እዚህ ቤት እንድመጪ ያደረገሽ ኪሩቤል ነው። ያም ያም አንቺ አይደለሽም አላት። ያው እብድ ሲለዋት ደግሞ እሷ ተቀውሳለች። ያምሻ ናት በለኝ፣ እኔ ጤነኛ ነኝ እኔ ጤነኛ ነኝ እኔ ጤነኛ ነኝ አላበድኩም አለች። ከዛ ደግሞ ፅናት እያበደ የመጣች ፅናት እያበደ የመጣች ፂህ እንዴት ነሽ አላት። ክብሮም ክብሮም ክብሮም ምን ሆነሽ ነው? ያምሻም ጤነኛ አይደለሽም፣ ኪራም ያምሯን፣ አበዳችሁም ጤነኛ አይደላችሁም ይለኛል አለች። ተረጋጊ፣ ምንድን ነው የምትይው? እሱ ዝም ብሎ ነው እሺ አለች። ጽናት ጽናት እዚህ ቤት ውስጥ እየተካሄደ ያለው አለ ኪሩቤል ማለት ነው ማነው ክብሮም ቁጭ በል አለችው። ሻንጣህን የምትፈልገው ከሆነ ሻንጣህን ይዘህ ሂድ እንዳትጠለብህ አለችው ጽናት። በቃ አንቺ ረፊና ረፈች ተጫዋች በቃ ብላት። ጽናት ሄደች ማለት ነው። እሱ ደግሞ እንግዲህ ክብሮም እርግጠኛ ነኝ እንዴ ኪር የማሆን ይላል እያለች ነው ቤቴ። አሁን እሱ ደግሞ እኔ ጤነኛ ነኝ ትላለች። ኪርም ጤነኛ ነው አለች አይደል? እንዴ ትላለች። አዎ አለች። አሁን ደግሞ ክብሮ ወደ ኪሩ ቤት ይሄድ ነው ማለት ምንድነው? የተፈጠረው ጽናት እያለ ነው ኪ ክብሮ። እሷ እንዴት እዚህ ቤት ልገባች አለች። ቤቴ ጤናዋ ተቀውሷል ትንሽ አእምሮ አልክ አይደለም። እሱማ ያየው የት ነው ግን በምንም ታምር እሷ እዚህ ቤት እንዴት ልትገባ ቻለች? ጽናት ደግሞ በሕክምና ሊሻላት አልቻለም እና መድኃኒቱም ምንም ለውጥ አላገኘችም እና ከምትወደው ሰው ጋር ትንሽ ትቆይ ተብሎ ነው ብላ ጽናት ደግሞ እየነገረችው ነው ማለት ነው። ግን ኪራሄን ሲወስን ተማክራችኋን አለ እድሌ ነው መሰለኝ እኔ ላይ ሁሉም ላይ እንደ አህያ ላይ እየመጡ ኃላፊነት ይጭኑብኛል አለች። ምን ማለት ነው ይሄ? እኮ ሁለታችሁም ተነጋግራችሁ መወሰን ያለበት ውሳኔ መሰለኝ፣ እሱ ብቻ ነው እንዴ? እያለ ነው ክብሮ ማለት ነው። እንደማይሆን ነግሬው ነበረ፣ ግን ሰኒ ልደርሽ ስመጣ ቃሌን ሳይሰማ እናትየዋና ልጅቷን እዚህ ያስቀምጧቸው አገኘሁት አለች። ግን ወንድሜ ላንቺ ያለውን ፍቅር በደንብ አውቃለሁ። ለማንኛውም እኔ አወራዋለሁ አለ። አሁንማ እኔ እዚህ ቤት ምንም አይነት መብት የለኝም። አሁን ሁሉ ነገር የእሱ መብት ነው። ነቆኔ ይሄ ሁሉ እንደዚህ እንዲሰማሽ ፈልጌ አይደለም እያለ ነው ክብሮ ማለትም። ቢሆን ወንድሜ ለአንቺ ያለውን ፍቅር በደንብ አውቃለሁ። ለማንኛውም እኔ እሱን አናግረዋለሁ አለ። ተው ክብሮ ምንም አትበል፣ አፍህን አታበላሽ። በቃ እንዴት ማለት አለ ማለትማ አንድ የፈቅዶ ያስገባት ሴት ናት። አሁን ውጭ ማለት ምንም ማድረግ አይችልም። ያለን አማራጭ መታገስ ነው። ቢሆንም ቤቱን እየጎዱ ለውጭ ሰው ጥሩ መሆን ማለት ምን ማለት ነው እያለ ነው። ተው በቃ ክብሮም እየ ከመንገድ ግብት አትናደድ አለ። እኔማ አልናደድም፣ ግን እንዴት ደውለሽ አልነገርሽኝም? ምን ብዬ ነው የምነግርህ እንዴ? ግንጋሽ ደህና ናቸው? ደህና ነው። የሚገርምሻል፣ እስካሁን ድረስ ብታያቸው፣ እስካሁን ድረስ ጢማቸው አልተላጨም እያለ ነው እንግዲህ፣ በኪሩቤል እናት የተነሳ አባትየውን ማለት ነው። እንኳን ኪራ አብሮኝ እንኳን ኪራ አብሮኝ አልሄደም። እሱ አብሮኝ ሂዶ ቢሆን የአባቱን ሀዘን ሲያይ ይጎዳ ነበረ ድጋሚ ነበር የሚያገረሽበት። በቃ እሺ፣ ለእሷ ትንገረው። አሁን ግባና ረፍ፣ እኔ ምግብ ልስራልህ አለው ማለት ነው። ያሁን ግዲህ፣ የኪሩቬል አባት ተጎርቷል። እሺ፣ ደግሞ ጉድጉድ እያለ ውሃ ለመጠጣት ወጡ። የት ገባ ማለት ነው ክብሮን እንዴ? ክብሮሚ መታሃን እንዴ? አለች። ይቺ ሊና የምትባል እብድ ሰናይትን ለማናደድ የማታደርገው እና የማትቆፍረው ነገር የለም። ቆየ ከመጣ አውጣን የገባውት እያለች አይ፣ ደስ ይላል አለች። አንቺ አሁን እስከዚህ ሰዓት ድረስ እስከዚህ ሰዓት ድረስ እየተኛሽ ነው እያላት ነው። ምን ላድርግ ብለህ ነው ክብሮሜ። በፊት ሳመች ስለነበረ ከበፊቱ ጋር ተምታታቢ መሰለኝ። ማታ ማታ ቶሎ እንቅልፍ አይወስደኝም። ለነገሩ ደግ አድርግሻን አላት። ለማንኛውም ላይክ ና ሽር ሰብስክራይብ እያደረጋቸው በሚቀጥለው ፓርት እስከምንመለስ ድረስ አመሰግናለው። ባይ ባይ ውዶች